እሺ እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል አብረን እንመለከታለን። እግዚአብሔር አምላካችን መልካም አምላክ ስለሆነ በቃሉ ደግሞ ይናገረናል፣ ያስተምረናል፣ ይመክረናል፣ ይገስጸናል። ሰው ደግሞ በእንጀራ ብቻ እንደማይኖርም ስለሚያቅ ስለሚያቅልን ጌታ ይመስገን ቃሉን ይሰጠናል ማለት ነው። እውነተኛ መኖር የሚባለው ሰው በጌታ ሲኖር ነው። በቃሉ ሲኖር ነው። ቃሉን እየተመገበ ሲኖር ነው። ይሄ የሚያኖር ነው። በህይወት የሚያኖር ነው። በምድር ላይም በህይወት እንደ እግዚአብሔር ሐሳብ የሚያኖር ነው። ምግብ ግን ሰውን እንደ እግዚአብሔር ሐሳብ የሚያኖር አይደለም። እኛም ምግብ ብንበላ ሌላውም ምግብ ቢበላ ያው ነው ውጤቱ። መጨረሻው ዳሪ ነው እና እግዚአብሔር አምላካችን የተመሰገነ ይሁን። በስጋ በልተን ብንበረታ ለጌታ የማንበላ እስከሆነ ድረስ ምንም ጥቅም የለውም ማለት ነው፣ ለራሳችን የምንበላ ከሆነ። ስለዚህ መጽሐፍ እንደሚለው ሰው ለሞተውና ለተነሳው ሊኖር እንጂ ወደፊት ለራሱ እንዳይኖር ክርስቶስ ኢየሱስ ሞቶላቸዋል ነው የሚለው፣ እግዚአብሔር ቃል አይደለም? በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ አራት አስራ አምስት አስራ ስድስትን ሄደን ስናይ እንደዛ ነው የሚለው። ስለዚህ ነው ምንበላውም ለጌታ ነው የምንለው፣ ምንጠጣውም ምንለብሰውም ለጌታ ነው የምንለው። በዋጋ ስለተገዛን የራሳችን አይደለንም እና እግዚአብሔር ይመስገን እና ይሄ ደግሞ ፀፀት የሌለበት ትልቅ ክብር ነው። እንደውም ፀፀት ራሱ ከተነሳ የእግዚአብሔርን ክብር አለማየትን የሚያመለክት ካልሆነ በስተቀር ሊጠቀስ የሚችለው ደስታና እረፍት ብቻ ነው። በዚህ ማለት ነው ለእግዚአብሔር ተገዝቶ በመኖር እግዚአብሔር የተመሰገነ ይሁን፣ መከራ የለም፣ ችግር የለም፣ ውጣ ውረድ የለም ማለት አይደለም። ከዛ የሚበልጥ ጸጋ ስላለ በዛ ጸጋ ታግዘን ስንኖር ደስታችንም የዛኑ ያህል ነው። እና እግዚአብሔር ይመስገን ደስ ይላል። ደግሞም የክብር መንፈስ በእኛ ላይ ያርፋል። እንደ እግዚአብሔር ፈቃድ በምንቀበለው መከራ ሁሉ አምነን ተቀብለን ስናስተናግድ የጌታ መንፈስ በእኛ ላይ እንዳለ እናውቃለን። ምንም ጥርጥር የሌለው ደግሞም ደስታው አለ። ያው እንደምታውቁት ቃሉም እንደሚለው የእግዚአብሔር መንግሥት ነገር መብልና መጠጥ አይደለም። ኃላፊው ነገር አይደለም ማለት ነው። በአጭር ቃል ወደፊት የሚያዘልቀን በብድራት ሕይወትን የምንቀበልበት የእግዚአብሔር ሕይወት ነው፣ በምድር በኛ በሕይወታችን እና በዛ ውስጥ ደግሞ ደስታ፣ ሰላም፣ ጽድቅ አለ። እግዚአብሔር ይመስገን። ይህንን ካልኩኝ በኋላ የእግዚአብሔር ቃል የሚናገረው ነገር አለ። አንዳንድ ቦታ ላይ በተለይ ስለ እምነት ስለ ተስፋ የሚናገረው ነገር አለ። እና ስለ ትዕግስትም እንደዚሁ እሱን ነገር ለማየት ፈልጌ ነው። በመጀመሪያ ደረጃ ስለ አሁን በጌታ መኖር የሚለውን ነገር ስናስብ ምን እንላለን? የጌታን ፈቃድ ጠብቀን እንኖር፣ ቃሉን ጠብቀን እንኖር እንላለን። በሌላም አገላለጽ አድርግ አታድርግ እያልን እንኖራለን ማለት ነው። አድርግ አታድርግ የሚል ነገር አለ ማለት ነው። ለምሳሌ ቃሉን ሰምቶ የሚያደርገው ቢኖር ይላል፣ የማያደርገው ቢኖር ደግሞ ይላል። እጣፈንታው ምን ሊሆን እንደሚችል ያስቀምጣል ማለት ነው። ማቴዎስ ሰባት ላይሆን አሸ ሲያገለግል ያሰማሁት ነው ማለት ነው። ትናንትና እና አለ መጽሐፍ ቅዱሳችን ውስጥ አድርግ አታድርግ የሚል ነገር አለ እና ግን መዘንጋት የሌለበትን ነገር ለመናገር ፈልጌ ነው። መዘንጋት የሌለበት ነገር አድርግ አናድርግ ስንል እምነት የሚል ነገር መዘንጋት የለበትም። ምክንያቱም እሱ ነው የሚለይልን። ሰው ያለ እምነት የሆነ ነገር ሊያደርግ ይችላል። ሰው ደግሞ በእምነት የሆነ ነገር ሊያደርግ ይችላል። በእምነት የእግዚአብሔር ቃል ተዋህዶን ስናደርግና ያለ እምነት የእግዚአብሔርን ቃል ስናደርግ ሁለቱንም እኩል ልናደርግ እንችላለን። በውጭ በሚታይ ነገር ማለት ነው። ግን ከእኛ ጋራ ተዋህዶ የምናደርገው ነገር እና ዝም ብሎ በአድርግ አታድርግ ዝም ብሎ የሚደረግ ያለ እምነት የሚደረግ ነገር አንድ አይደለም። እና እንደዛ አይነት ሰው ደግሞ አይቆምም። ስለዚህ እንዳንረሳ ያስፈልጋል ማለት ነው። የምናምነው ነገር የምናምነውን ነው ማድረግ ያለብን፣ የማናምንበትን ነው ማድረግ የሌለብን ማለት ነው። ስለዚህ አሁን አብርሃም ለምሳሌ ያህል በዘፍጥረት 15 ላይ አብርሃም እና እግዚአብሔር የተነጋገሩት ነገር አለ እና ከቁጥር እስከ ስድስት ድረስ እንኳን ባነብ፣ ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። እንዲህ ሲል አብርሃም ወያ፣ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም የዛን ጊዜ አብርሃም ነበር የሚባለውና አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ ይሄዳለው። የቤትን መጋቢ የደማስቆ ሰው ይሄ ሌዘር ነው አለው። አብራምም ለእኔ ዘር አልሰጠኝም፣ እነሆም በቤት የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይሄ አይወርስህም፣ ነገር ግን ከጉልበቱ የሚወጣ ይወርሳል። ቁጥር አምስት ላይ ስትመለከቱት ወደ ሜዳም አወጣውና ወደ ሰማይ ተመልከት ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ ጽድቅ መሆኑ ተቆጠረለት ይላል እና፣ ስለዚህ አብርሃም በእግዚአብሔር አመነ ይላል። እኛ በእግዚአብሔር አማኞች ነን እንላለን አይደል? ጌታ ኢየሱስን ተቀብለናል፣ አምነን ተቀብለናል እንላለን። እና አማኞች ነን፣ በእግዚአብሔር እናምናለን እንላለን። አብርሃምም በእግዚአብሔር አመነ ይላል እና ጽድቅም ሆኖ ተቆጠረለት ይላል አብርሃም በእግዚአብሔር አመነ የተባለው ምን ስላመነ ነው እግዚአብሔርን ስላመነ ነው እንዴት ነበረ እግዚአብሔርን ያመነው የተናገረውን ስላመነ እግዚአብሔር ምን ተናገረ ገና ፊት ለፊቱ ሊሆን ያለውን ነገር ያልሆነውን ገና ሊሆን ያለውን ነገር ተናገረው አብርሃም ደግሞ እግዚአብሔር የተናገረውን አመነ ማለት ነው ዝም ብሎ አምንም ተስፋ አድርጎ ነው። እግዚአብሔር የተናገረውን ነገር ተስፋ በማድረጉ ነው ወደ እምነት የመጣው ማለት ነው። እና ተስፋ የማናደርግበትን ነገር አመንን ማለት አንችልም። ስለዚህ ነው ተስፋና እምነት አይነጣጠሉም የምለው ማለት ነው። ስለዚህ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ይሄ እምነት እግዚአብሔር የተናገረውን ማመን ከእሱ ጋር አሁን ከአብርሃም ጋር ተዋህዷል ማለት ነው። ይሄ እምነት ከዛ በኋላ እንደተናገረው እግዚአብሔር ደግሞ ሆነለት ማለት ነው። ሲጠብቅ ነበር እግዚአብሔር የተናገረውን በትዕግስት ማለት ነው። በትዕግስት ይጠብቅ ነበረ። ስለዚህ ተስፋ የምናደርገውን ነገር ነው የምናምነው። ግን ማንኛውንም ነገር ተስፋ አናደርግም። ተስፋ ሰጪው መታወቅ አለበት ማለት ነው። አስተማማኝ መሆኑ መታወቅ አለበት። ተስፋ የሰጠን ማን ነው? ይሄ መታወቅ አለበት። ሁሉም አምላክ አለኝ የሚል ከሆነ ይሄ አምላክ የሚባለው በዋናነት ከዘላለም አንጻር አስተማማኝ መሆን አለበት። በመቀጠል ሲሰማ ደግሞ ሊታመን የሚገባው እርሱ ብቻ መሆኑ መታወቅና ሰው ሁሉ ሊቀበለው ይገባል። በዚህን ጊዜ ነው እርሱ የሚሰጠው ተስፋ ሕያውና በትዕግስት ልንጠብቀው የሚገባን እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ አብርሃም አመነ፣ በትዕግስት ተጠባበቀ። ተስፋ ያደርግ ስለነበረ በትዕግስት ተጠባበቀ፣ በእምነት ተጠባበቀ፣ አምኖ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኛ ደግሞ ወደ እንትን ወደ ሮሜ ምዕራፍ ስምንት ላይ ቁጥር ሀያ አራትን እና ሀያ አምስትን ስንመለከት በተስፋ ድነናልና ይላል። ምን ማለት ነው በተስፋ ድነናልና? ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የማየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። በትዕግስት እንጠባበቃለን ማለት ተስፋ አድርገን ከሆነ በእምነት ነው፣ በትግስት የምንጠባበቀው አምነን ነው፣ በትግስት የምንጠባበቀው ይሄ። ደግሞ ማለት ተስፋ ሰጪውንም አምነን ነው ማለት ነው። ተስፋ ሰጪውንም አምነን ነው በተስፋ በትግስት የምንጠባበቀው ማለት ነው። በተስፋ ድነናልና ይላል። ስለዚህ አሁን እኛ በተስፋ ነው የዳን ነው፣ በተስፋ ድነናል። ፊት ለፊታችን ያለው ነገር ስላለ ነው ፊት ገና ድነት እየተፈጸመ ስለሚሄድ መጨረሻ ግብ ስላለው ነው። አሁን የዳነው መዳን እዚቹ በቃ የእኛ መዳን ጉዳይ በዚች ህይወት ብቻ አይደለም። በዚች ህይወት ብቻ ሰው መዳንን ተረርቶ እንዲህ ተቀብሎት ብቻ ከሆነ አይ፣ ይሄ አይደለም። ገና ግብ አለው፣ ሌላ ግብ አለው። ስለዚህ ከግባችን አንጻር፣ ገና ልንወርሰው ከሚጠብቀን ግብ አንጻር በተስፋ ድነናል። ስለዚህ ድነታችን ተስፋችን ነው ማለት ነው። መጪው ግባችን ተስፋችን ነው ማለት ነው። ጌታ ኢየሱስ ክርስቶስ ድነታችን ነው አይደለም? አሁንም ያዳነን እሱ ነው። በምድርም ሳለን ድነናል። ከኃጢአት የተጠበቅነው በምን ምክንያት ነው ብለን ስንል በጌታ ምክንያት ነው። ጌታ ስላዳነን ነው። ማንም ያለ ክርስቶስ ሆኖ ከኃጢአት ሊጠበቅ ያልቻለውን ፈጽሞ ያልቻለውን ዛሬ ለእኛ ተችሎ ራሳችንን ያገኘ ነው። ከጌታ የተነሳ ነው ስላዳነን ነው ማለት ነው። እርሱም ህዝቡን ከኃጢአታቸው ያድናቸዋልና ተብሎ ስለተጻፈ ማለት ነው። ይሄ ሰዎችን ሁሉ የሚያድነው ጸጋ አስክዶን ነው። ኃጢአተኝነትን አስክዶን፣ አለማዊነትን አስክዶን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬም ድነናል። ግን ደግሞ ይሄ ድነት ዝም ብሎ በዚህች ሕይወት ብቻ እንዲህ አይነት ኑሮ ሰላም አገኘው እያልን በምድር ላይ የምንኖረው ብቻ አይደለም። ገና ግብ አለው። ገና የሚጠብቀን ድነት አለ። እሱም ድነት ነው ግባችን ድነታችን ነው ማለት ነው። ግባችን ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሆን። ስለዚህ በተስፋ ድነናል እና ይላል ለዚህ ነው እዚህ ጋር አይታችሁ ከሆነ ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም ይላል። ስለዚህ አንድ ያልታየ ገና ድነት አለ ማለት ነው። አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው አለ። ግባችን ድነታችን አለ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እሱ ነገር ከተፈጸመ በኋላ እኮ ተስፋ የሚባል ነገር አይኖርም። በቃ ተስፋችን እውን ከሆነ በኋላ እሱ ይቀራል። ይሄ እምነት የሚባለው፣ ትዕግስት የሚባለው ነገር ሁሉ ይቀራል ማለት ነው። ያ እስኪፈጸም ግን በምድር ላይ እምነት ያስፈልገናል። እንደገና ደግሞ ትዕግስት ያስፈልገናል። እንደገና ደግሞ በተስፋ መጠባበቅ የሚባል ነገር ያስፈልገናል ማለት ነው። እግዚአብሔር ይመስገን እና ስለ እምነት ሄደን እብራውያን አስራ አንድ ላይ ስንመለከት ያው ሁላችንም የምናውቀው ነው። እምነት ማለት ምንድን ነው የሚለውም ማለት ነው። እሱን ላነበው ቁጥር አንድን ዝርዝር ማብራሪያዎቹ ደግሞ በጣም ብዙ ናቸው። ምዕራፉ በሙሉ ማለት ነው በዝርዝር ማብራሪያ የተገለጠ ነው ማለት ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ። የማናየውንም ነገር የሚያስረዳ ነው ይላል። እንግዲያውስ እምነት ምንድን ነው ለሚል ነገር እምነት የሆነ በእጅ ምያዝ የሆነ ነገር ያውና እምነት ምናምን የምንለው ሳይሆን በእንትን ነው የሚረጋገጠው፣ በድርጊት ነው የሚረጋገጠው ማለት ነው። እምነት በምንሆናቸው ነገሮች እምነታችን ይገለጣል፣ ማመናችን ይገለጣል ማለት ነው። ስለዚህ ተስፋ ስለምናደርገው ነገር ነው የሚለው። ስለዚህ ተስፋ የምናደርገው ነገር እሱ እውን የሚሆን የሚፈጸም መሆን አለበት። ማንም ማንንም ተስፋ ማድረግ አንችልም ማለት ነው። ተስፋ የሚደረግበቱ ተስፋ ሰጪው የታመነና አስተማማኝ ከዘላለም አንጻር የሚያስተማምን መሆን አለበት። ኢቨን በምድርም ላይ እንኳን ሳለን አስተማማኝ መሆን አለበት። ምክንያቱም ከድነት ጋር ስለሆነ ነገሮቻችን ሁሉ የተያያዙት የሚያድነን መሆን አለበት። ከሁሉ የሚያድነን መሆን አለበት ማለት ነው። ልንድን ከሚገባን ነገር ሁሉ የሚያድነን መሆን አለበት ማለት ነው። ብዙ አማልክቶች አሉ፣ ሰዎች የሚከተሏቸው፣ ግን ሲያድኗቸው አንመለከትም። ብዙ ሊድኑ የሚገባቸው ነገሮች እንዳለ እናያለን በግልጽ ሲያድኗቸው ግን አናይም። ለምሳሌ እናመልካለን ይላሉ፣ ከዝሙት ሲያድናቸው አናይም። ከተለያየ ኃጢአተኝነት ሲያቸው፣ ከሌብነት፣ ከኃጢአት፣ ከዝሙት፣ ከተለያየ ነገር ሲያድናቸው፣ ከስግብግብነት ሲያድናቸው አናይም። ስለዚህ ሁሉም የሚያመልከውን ያድነኛል ብሎ ነው የሚያስበው። ስለ ድነት ያለው መረዳት ራሱ የተዛባ ነው። ከምን እንደሚያድነው ሊያድነው እንደሚችል እንኳን ራሱን ለይቶ እንኳን አያውቅም። ዞሮ ዞሮ ግን የሚመለክ ነገር ማዳን አለበት። ስለዚህ ስለ ተስፋ ስናስብ፣ ተስፋ አድርገን ስለምንጠብቀው ነገር ስናስብ፣ ይሄ ተስፋ የሚያድነን መሆን አለበት ማለት ነው። እና ይሄ እንግዲህ እምነት የሚባለው ነገር ተስፋ ስለምናደርገው ነገር የሚያስረግጥ ነው። ምን ማለት ነው የሚያስረግጥ? አለማመን እስከማንችል ድረስ ተጨባጭ አድርጎ የሚያሳይ ማለት ነው እምነት። አለማመን እስከማንችል ድረስ እስከማንጠራጠር ድረስ ተጨባጭ አድርጎ የሚያሳይ ነው ማለት ነው እምነት። ስለዚህ ከዚህ የተነሳ ነው በእምነት የምንኖረው ማለት ነው። በእምነት መኖር የምንችለው ማለት ነው። እውነተኛው እምነት በትክክል እምነቱ እና እኛ ተገናኝተን ከሆነ ማለት ነው፣ እግዚአብሔር የተመሰገነ ይሁን። እና ስለዚህ እንዲሁ ክርስትና ኑሮ ነው። ክርስትና ሆኖ መገኘት ነው። ክርስትና አድርጉ የተባልነውን ማድረግ ነው፣ አታድርጉ የተባልነውን አለማድረግ ነው፣ ብለን በምንልበት ሰዓት እምነት የሚባለውን ነገር ረስተን መሆን የለበትም። በአዲስ ኪዳን እኔ አጠቃላይ በመጽሐፍ ቅዱስ በእምነት በእምነት በእምነት የሚል ነገር ቆጠርኩ በሙሉ ወደ መቶ ስልሳ ይሆናል ጊዜ ቁጥር ያለውኝ በእምነት በእምነት በአዲስ በብሉይ ኪዳን በእምነት በእምነት የሚለው ወደ ሰባት ጊዜ ነው ያየሁት። ወደ መቶ ሀምሳ ሶስት ጊዜ አዲስ ኪዳን ውስጥ ነው ያየሁት በእምነት በእምነት በእምነት በእምነት የሚል ነገር እና መጽሐፍ ቅዱስ ትኩረት የሰጠውን ነገር እኛም ትኩረት ሰጥተን ልንነጋገርበት ልንመካከርበት ልናስተናግደው ይገባናል ማለት ነው። እንዳይም ታታ ለማለት ፈልጌ ነው። ምክንያቱም አሁን ቃሌን ጠብቅ ምናምን በሚባልበት ሰዓት እንዴ፣ የሚፈለገው የመጀመሪያው ነገር ቃልን ከመጠበቅ በፊት ሌላ ነገር አለ። ቃልን አምኖ መቀበልና ያ ቃል በእምነት ከኛ ጋር መዋሃድ አለበት። ከዛ በኋላ ነው የምንጠብቀው። እግዚአብሔርን ቃል ከኛ ጋር በእምነት ሳይዋሃድ እናደርግ ብለን ብንል ራሱ እንኳን በእግዚአብሔር ዘንድ ምንም ተቀባይነት የሌለው ነገር ነው የሚሆነው። ይህንን ነገር ማረጋገጥ ያስፈልጋል ለማለት ፈልጌ ነው። እቺን አጭር ነገር ለመናገር ነው ወገኖች ጨርሻ